ሰላም ጤና ይስጥልኝ። ክቡራን ተመልካቾቻችን እና አድማጮቻችን ዘውዱ መንግስቴ ነኝ፣ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን የጦር ጀኔራሉ ፋኖን ማሸነፍ አልቻንም ሲሉ እምነታቸውን ሰጥቶም ፋኖ በልዩ ኦፕሬሽን ሁለት ከተሞችን ተቆጣጠረ። አንጋፋው አርቲስትም አረፈ። በትግራይ ውጥረቱ ዛሬም እንደቀጠለ ነው። በጅማ ፕሮቴስታንት እምነት ተከታዮች ጥቃት ተፈጸመባቸው። ቪኦኤም በቅርቡ ሊዘጋ እንደሆነ ትዕዛዝ ተሰጥቷል። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። የጦር ጀኔራሉ ፋኖን አልቻንም አሁን ደክሞናል ሲሉ ተናገሩ ታንክና ድሮን ታጥቀን ክላሽ ብቻ ፋኖ ከባድ ጉዳት አድርሶብናል ሲሉ ነው የገለጹት ሰራዊታቻቸውንም የመዋጋት ሞራልና አቅም ተዳክሟል ሲሉ የምስራቅ እዝ ዋና አዛዥ ሌትናር ጀነራል መሐመድ ተሰማ ናቸው የተናገሩት ጀነራሉ ከዚህ ቀደም በፋኖ ላይ ምን ብለው ነበር እንስማቸው የሀገራችን ቤተ መንግስት አራት ኪሎ እየመጣን ነው ይላል። አራት ኪሎ ቤተ መንግስት የእሱ አባት ብቻ ያደረገው ማን ነው? የህዝብን ጥያቄ ደግሞ የሚመልሰው እነሱ ሳይሆኑ መንግስት ነው። ስለ ህዝብ ጥያቄ እነሱ መደራደርም አይችልም። የትኛውን ፖሊሲ ይዞ ነው የሚደራደረው? የትኛውን ድርጅት መስርቶ ነው? የትኛው አማራጭ ሀሳብ ኖሮት ነው? ቤተ መንግስት አራት ኪሎ እየመጣን ነው ይላል። አራት ኪሎ በዚህ ሁኔታ ሲፎክሩ የነበሩት የጦር ጀነራል ታዲያ በብር በገበርሳና በገበርሳ ካረር ወታደራዊ ማዛዣ ጣቢያዎች የተወጣቱ የምስራቅ ቀዝ ወታደራዊ አዛዦችና መስመራዊ የጦር መኮንኖችን እንዲሁም የስታፍ አባላትን የህዙ ጦር ስላለበት ወቅታዊ ሁኔታ ከሰሞኑ በፕላዝማ የግምገማ መድረክ ማካሄዳቸው ወታደራዊ ምንጮች እየገለጹ የሚገኘት። በፕላዝማ በተካሄደው ግምገማ መድረክ ላይ ነው የምስራቅ ቀዝ ዋና አዛዥ የሆኑት ሌስራ ጀነራል ማህመር ተሰማ ክፉኛ ተበሳጅተው የበታቻ አመራሮቻቸውን መዝለፋቸው ጭምር ምንጮቹ ጠቁመዋል። የእስራኤል ጀነራሎች ዘመናዊ የሆኑ ታንክና መድፎችን እንዲሁም ድሮንና ሌሎች መካናይዝድ መሳሪያዎችን ታጥቀን እንዴት ከድሽቃ ብሬን የዘለለ ቡድን መሳሪያ ያልያዘ ሀይል በዚህ ልክ ሊያፈረከርከን ይችላል በሚል ነው ለመስመራዊ የጦር መኮንኖች ለክፍለ ጦሩ ዘመቻ መምሪያዎች ቆጣ አዘል ጥያቄ ማንሳታቸው የታወቀው በግምገማ መድረኩ ላይ በዙ ስለነበሩ የአማራ ተወላጆች ወታደሮች መካከል ሰማኒያ አምስት ፐርሰንት በላይ የሚሆኑት ወታደሮች ስርዓቱን መክዳታቸውን ከነሙሉ ትጥቅና ፋኖን መቀላቀላቸውን የሚያመላክት ሪፖርት የቀረበ ሲሆን ይህንን ሪፖርትም ሌተና ጄኔራል ክፉኛ አስቆጥቷል ይኖራቸዋል ነው የተባለው። እንደ መረጃ ምንጮቸው ሌተና ጄኔራል በተለይም የእዙ የሰው ኃይል ሀብት ክፍፍልና አስተዳደራዊ ክፍፍል አመራሮች በስም ሁሉ እየጠቀሱ ይህንን ወታደራዊ እስከሚዳከም እየሰራችሁ ነበርን የሚል ቁጣ ማዘል ጥያቄ ማንሳታቸው ነው። ወታደራዊ ምንጮቹ አክለው የገለጹት በመከላከያ ሰራዊት ፋኖን ለማጥፋት የሚወሰደው እርምጃ ደግሞ በጸረ ማጥቃት ስልት እየመከተና አጸፋውን ምላሽ እየሰጠ ስላለበትም ሁኔታና ፋኖ ኃይል ወቅታዊ ወታደራዊ አቋም እንዲሁም የምስራቅ ዕዝ አካላት የደረሰባቸውን የሰብዓዊ ቁሳዊ ኪሳራ በሚመለከት በሰፊው በተዳሰሰ በፕላዝማ በተካሄደ በዚህ ግምገማ መድረኩ እዚ መፍትሄ ይሆናል ተብሎ የተገለጹት ነው አቅጣጫዎችን ለማስቀመጥ ተሞክሮ ነው የተባለው በቀጣይ በሚደረጉ ወታደራዊ ዘመቻዎች የፋኖ ሎጂስቲክ ማከማቻ አካባቢዎችና የቡድን መሳሪያዎችን በልዩ ልዩ ዋና ኢላማ ማድረግ እንዳለባቸውም ነው ሌትናን ጀነራል መሐመድ ተሰማ ለአቅጣጫ አስቀምጠዋል። የፋኑ አዛዦች የሚንቀሳቀሱባቸውን ቦታዎች በልዩ ሁኔታ ተጠንተው በድሮና በሌሎች ከባድ መሳሪያዎች የታገዘ የተሳካ ማጥቃት ዘመቻ መክፈት በከተማው እስከ ገጠር ያለውን ፋኖ ሲል ለማበጣጠስና ክፍፍልን ለመፍጠር ይቻል ዘንድ ከፋኖ ከርተው የሚመጡ ታጣቂዎች ካሉም እነሱን መጠቀም እንዲሁም አሁን በፋኖ አደረጃጀት ውስጥ የሚታዩ ልዩነቶችን በሚዲያ ሰራዊት በኩል አጉልቶ ማውጣት የሚል አቅጣጫ መቀመጡን ነው ወታደራዊ ምንጮቹ የገለጹት። በዚህ ላይ ጀኔራሉ እጅግ ቁጣቸውን አጠንክረው የቀጠሉ መሆኑም ነው የተገለጸው። በተጨማሪም በውጊያው ጊዜ ኃይልን ማዛባትና ትንሽ ኃይልን በከፊል ለፊት በመላክ ለከሌላ አቅጣጫ ከባ መስራት ስቦ የመደምሰስ እና ኔትወርክን አጥፍቶች ለማንተገን በማድረግ ፋኖ ካለበት ተስቦ ደርሶ ማፈን ኔትወርኩን የሽምቅ ውጊያ ስልት መጠቀም የሚል የተሰጠ መፍትሄ ሀሳቦችን በአስቸኳይ እንዲተገብሩ አቅጣጫ ተቀምጧል ነው የተባለው። በቀጣይ ይዞ በሚያካሂዳቸው ዘመቻዎች የሽምቅ ደፈጣ ጥቃትን በሰፊው ለመተግበር ከቲም ምክትል አዛዥ እስከ ክፍለ ጦር ዘመቻ ማሪ ድረስ ብርሸለቆና ገርባሳ ወታደራዊ ማሰልጠኛ ጣቢያዎች ገብተው ታድሳዊ ስልጠና እንዲወስዱም መመሪያ ተላልፈዋል፣ ወደ ስራም ተገብቷል ሲሉ ነው ስለ ግምገማ መድረኩ መረጃ ያጋሩ ወታደራዊ ምንጮች የገለጹት። ይሁን እንጂ ፋኖ በምንም ጉዳዮች ላይ ቢመጣ ይህንን ተቋቁሞና ኃይሉን አተናግሮ እርምጃውን ከዚህ በቀደም የበለጠ እንደሚወስድም ተገልጧል። ወደኋላ የሚያስ የሚያስብለን አንድም ጉዳይ የለም ነው የሚሉት። በፋኖች በኩል እየመጣ ያለው መረጃም እንደሚያመለክተው እንኳን ጀነራሉ አብይ አህመድ እና ፊልድ ማርሻሉም ብለው ደክሟቸው ያልቻሉ ጉዳይ ነው። አሁን ምንም ወደኋላ ምንልበት የምንልበት አንዳችም ጉዳይ የለም፣ እርምጃችንን አጠናክረን እንቀጥልበታለን ሲሉም ነው የገለጹት ፋኖቹ። በኢትዮጵያ ከሌሊት ጀምሮ በግድግዳዎች ሁሉ መስነጣጠቅና የመሬት መንቀጥቀጥ አደጋ መድረሱ ተገለጸ። በተለይም ከሌቱ ስድስት ሰዓት በድጋሚ ከባድ የመሬት መንቀጥቀጥ ንዝረት ነበር። ንዝረቱም በሪክተር ስኬል አራት ነጥብ ስምንት ሆኖ ተመዝግቧል ነው የተባለው። በተለይም የመሬት መንቀጥቀጡ በሪክተር ስኬል በዚህ ሁኔታ እየተቀመጠ ሲሆን የአዋሽና አካባቢ ጠንካራ መሬት መንቀጥቀጥ እንደነበረም ተገልጿል። በሸዋም በሌሎችም የኢትዮጵያ ግዛቶች እየደረሰው የመሬት መንቀጥቀጥ አሁን አደጋው እየጨመረ መምጣቱም ተገልጿል። ከአዲስ አበባ ከተማዋ ውጭ በርካታ ከተሞች ላይ ንዝረቱ በደንብ ተሰምቷል ነው የተባለው። የመሬት መንቀጥቀጡ ከዋሽ በሃምሳ ኪሎ ሜትር ርቀት ላይም የተመለክቱ የአሜሪካን ጂኦሎጂካል ሰርቬይ ይህንን መረጃ ሰጥተዋል። በተደጋጋሚ ጊዜያቶች በአሁኑ ሰዓት በተለይም የመሬት መንቀጥቀጥ አደጋው እየጨመረ መምጣቱ ብዙዎቹን እያሳሰበ ነው የሚገኘው። በዚህ ጉዳይ ላይ ወደፊትም ሌሎች መረጃዎችን አጠናክረን እንመለስበታለን። ህዋት የህዋት ጀነራሎች በአድዋ ወታደራዊ ትርኢት ማሳየታቸው ተገለጸ። ትርኢቱ መጽሐፍ ምረቃ ምክንያት አድርጎ ቢሆንም አንዳንዶቹ ለሻቢያ አለን ለማለት ነው በማለትም ይህንን ይገልጹታል። በትግራይ በኩል በተለይም በርካታ ወታደሮች እንዳለ የተገለጸ ሲሆን ከዚህ ቀደም ከሁለት መቶ ሀምሳ ሰባ ሺህ ወታደሮች ባለ የሚል መረጃዎች ወጡ፣ ቢሆንም በአሁኑ ሰዓት ግን ወደ ሁለት መቶ ሃምሳ ሺህ ወታደሮች መኖራቸውን ነው እየተገለጸ የሚገኘው። በፕሪቶሪያ ስምምነት ወታደሩ ትጥቅ ይፈታሉ ቢባልም ወደ ትግበራ ባለመቀሪው ይህ ወደ አዲስ የቀጠና ችግር ይገባል ተብሎም ነው እየተጠበቀ በያለው። በትግራይ በኩል ዛሬም ከፍተኛ ስጋትና ፍርሃት እየተናጠ ህዝቡ ይገኛል። አብዛኞቹ በባንክ ሰልፍ ላይ ነው የሚገኙት ብሮቻቸውን አውጥተው የሚመጣውን በመጠባበቅ ላይ። አሁንም በተለይም የትግራይ ችግር የሚፈ በመታበት መንገድ አለመስተዋሉ አሳሳቢ ደረጃ ላይ መድረሱም እየተገለጸ ነው የሚገኘው። ፋኖ ፋኖ በተለያዩ ግዛቶች ዛሬም ትግሉን አጠናክሮ እየቀጠለ ሲሆን በተለይም ሼህ ሁሴን ጅብሪል ብርጌድ በአራት ሰዓት ውስጥ ብቻ ነው ሁለት ከተሞችን እየተቆጣጠረና አስደናቂ ኦፕሬሽን እየፈጸመ መሆኑን የገለጠው የአማራ ፋኖ ወሎ ቤተ አማራ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ነው። ሼህ ሁሴን ጅብሪል ብርጌድ በደቡብ ወሎ ዞን መቅደላ ወረዳ ውስጥ የሚገኙ ሁለት ከተሞችን ተቆጣጥሮ ድል ማስመዝገቡንም ገልጧል። ባለፉት አራት ሰዓታት ውስጥ በ መጀመሪያ ደረጃ ወደ ኮሬባ ከተማ ገብቶ ብርጌዱን በሰራው ልዩ ኦፕሬሽን በጥላት ላይ ከፍተኛ ጉዳት እያደረሰ ሲሆን አንድ የታወቀ ሽፍታም ለብልጽግና ወግኑ ሃገር ሲያስለቅስ ስለነበረ አፍኖ ትጥቁን ተረክበው ተገኝቷል። ፋኖ አባላቶቹን የታቀደውን ኦፕሬሽን ካሳኩ በኋላ ከተማውን ለቀው መውጣታቸው ነው የተገለጸው። ከኮረብ መልስ ወደ ደብረ ዘይት ከተማ ተጉዘው ጠላትን በታት ነው። ደብረ ዘይትን በቁጥጥር ስርም አውለዋታል። የአማራ ሳይንት መቅለላ ክፍለ ጦር ዘመቻ መምሪያ ኃላፊ እንዲሁም የሼክ ሁሴን ጅብሪል ብርጌድ አዛዥ በሆነው ሻለቃ በለጠ ምትክ የተመራው ይህ ኦፕሬሽን ደብረ ዘይት ያለውን ጠላት ካምፕ እንዲያወድም የተደረገ ሲሆን በዚህም የጠላትና የልጆች ግብአቶች እንዲወድሙ መደረጋቸውም ታውቋል። ይህ በእንዲህ እንዳለ በተለይም በትላንትና ሁለትና በዛሬ ሁነትን ጨምሮ በባህር ዳር ሙሉ ዓለም አዳራሽ እጅግ ከፍተኛ የሆነ በርካታ ተሽከርካሪዎች መታገዳቸው ነው እየተገለጸ የሚገኘው። አይሱዙ ኤፍኤም ኮንቮይ በአጠቃላይ ከአምስት በላይ መኪኖች ጠርነፋቸውም ታውቋል። ስለሆነም አንደኛ ሎጂስቲክ ወደ ተለያዩ አቅጣጫዎች ይዘው ሊንቀሳቀሱ ይችላሉ፣ ሁለተኛ ለግዳጅ ተጠርንፈው ሊሆን ይችላል። ስለዚህ በሁሉም ግንባር የሚገኙ እንቁ አርበኞቻችን ወይም አናብስቶቹ ይድረሳቸው ዘንድ ይህንን መድረጃ አድርሱ የሚለው መልዕክትም ደርሶናል። በተቻለ መጠን በአማራ ክልል የሚደረገውን ተጋድሎ ህዝቡ በንቃት እንዲከታተልም ተብለዋል። ዜና እረፍት አንጋፋው አርቲስት ምዕራዊ ስጦታ ከዚህ ዓለም በሞት ድካም አረፉ። ለቤተሰቦቻቸውና ለወዳጅ ቤተሰቦቻቸው፣ ይህም በተለይም ለደረሰባቸው ጉዳት እግዚአብሔር ጽናቱን ይስጣቸው ነው የተባለ በተለይም እኚህ ታሪካዊ የሆኑት የአርቲስትም በተለያየ ጊዜያቶች ለኢትዮጵያ ያበረከቷቸው ትልቅ አስተዋጽኦ ያለ ሲሆን በኢትዮጵያ ብሔራዊ ቲያትርም በሌሎችም አካባቢዎች እየሰሯቸው ስራዎቻቸው እጅግ አንቱታን እያተረፉላቸው እንደሆነም ተገልጿል። ከፍተኛ ሽልማትም እንደተሰጣቸው ታውቋል። መቀሌ በመቀሌ ከተማ መጠነኛ እንቅስቃሴዎች መረጋጋት የታዩ ቢሆንም በተለይም አሁን እየወጡ ባሉት መረጃዎች እንደሚያመለክተው ከሆነ ግን የሸጠቃ ሸቀጥ እቃዎች ግብይቱ ተጧጥፏል እንደቀጠለ የዋጋ ንረቱም ጨምሯል፣ ሲሉ ነዋሪዎቹ ተናግረዋል። ጥሬ ገንዘብ ከባንክ ለማውጣትም ረጃጅም ሰልፎች ይታያሉ ነው የሚለው የመረጃ ምንጮቻችን። በተለይም አስተያየት ሰጪዎቹ እንደገለጹት ከሆነ ካለፉት ቀናት ውጥረቱ ረገብ ያለ ቢሆንም ግን አሁንም ጭረስ ጭንቀት ውስጥ ነን እያለ ነው ነው የሚሉት በተለይም በደብረ ጽዮን እንደዚሁም ደግሞ በጌታቸው ረዳ በተነሱ ሁለት ልዩነቶች የትግራይ ህዝብ ግራ ገብቶታል ወዴት እንደምንሄድም አሁን ተጨንቀናል ነው የሚሉት ብናይ የመፍትሄ ለውጦች እየመጡ አይደለም ሲሉም ስጋታቸውን አክለው ተናግረዋል አስደንጋጭ የኦንላይን ማጭበርበር በኢትዮጵያ በርታ በርካታ ዜጎችን ኪሳራ ውስጥ መጣሉ ተገለጸ። በቅርቡ በኢትዮጵያ በተለያዩ አካባቢዎች ኦኤምዲ እና መሰል ስሞችን በመጠቀም የተደራጀ የኦንላይን ማጭበርበር በርካታ ዜጎች ላይ ለከፍተኛ ኪሳራ መዳረጉም ታውቋል። ይህን ማጭበርበር በተመለከተ ዝቅተኛ የኑሮ ደረጃ ላይ የሚገኙና በቂ የቴክኖሎጂ እውቀት የሌላቸው ሰዎች ኢላማ ያደረገ እንደሆነም ነው የተገለጸው። ኦኤምዲ የተባለው ድርጅት በምሳሌነት የሚጠቀስ ሲሆን ለተጎጂዎቹ ለተወሰኑት ቀናት ከፍተኛ ትርፍ እንደሚያገኙ ቃል ገብቶላቸው ገንዘቡን ካስገባ በኋላ ድርጅቱ ይዘጋል ነው የተባለው ታዲያ ይህንን የሳይበር ደህንነት ባለሙያዎች እንደሚያስጠነቅቁት እነዚህ የማጭበርበር ዜሎች ተመሳሳይ ሶፍትዌሮችን እና ስሞችን በመጠቀም ሰዎችን እያታልላሉና ጥንቃቄ ልታደርጉ ይገባልም ተብለዋል። የፌዴራል መንግስት በህዋት ሲካሄድ የነበረው የተለያዩ ጦርነቶችና በደቡብ አፍሪካና ፕሪቶሪያ ጥቃት ከ2015 በተረፈ የሰላም ስምምነት መቋጫ ተከትሎ በክልሉ የተቋቋመ ጊዜያዊ አስተዳደር በሚመራ ህዋት አባላት መካከል በዋናነት ፓርቲውን ጉባኤ ማካሄድ አለበት ሲል ማስጠንቀቂያ ሰጥቷል። በተለይም ኢሰማኮ እንደገለጸው ከሆነ በትግራይ ክልል እየተፈጠሩት ችግሮች አሁንም መፍትሄ ያላገኙ ስለሆነ ጥንቃቄ ሊወሰድ ይገባል ሲል ነው ያሳሰበው። በህወሓት ሊቀመንበር ዶክተር ደብረጽዮን የሚመራው ቡድንና ባለፈው ዓመትም ከነሐሴ ወር ምርጫ ቦርድ የኢትዮጵያን መንግስት እውቅና የነፈገው የመዳን ጉባኤ ያካሄደ ሲሆን የፓርቲው ምክትል ሊቀመንበርና ና ጊዜ አስተዳደር ፕሬዚዳንት በሆኑት በአቶ ጌታቸው ረዳ የሚመራው ጉባኤ በመቃወም ሳይሳተፍ መቅረቱን ገልጿል። ኢሰማኮ ሁለቱም እነዚህን ጊዜ ጅምሮች እርስ በራሳቸው በመግለጫ መዋጋታቸው የተለመደ ቢሆንም አቶ ጌታቸው መጋቢት 2017 ዓ.ም በሶስት የትግራይ ከፍተኛ ወታደርና አመራሮች ላይ እግድ ከጣሉ በኋላ ውጥረቱ እጅግ መንከሱ ነው የተገለጠው። ታዲያ ይህንን ችግር በመቅረፍ በኩል አሁንም ህብረተሰቡ የበኩልን ጥረት እንዲያደርግም ተጠይቋል። ፋኖ በሁለት መቶ በላይ መከላከያ ኃይል ላይ ከፍተኛ እርምጃ እየወሰዱበት የሚገኘው የፋኖ ኃይል ጠንክረው መቀጠሉን እያለም አቀፍ ዘገባዎች ሁሉ እየዘገቡት ይገኛሉ። የፋኖን ጥንካሬ ከጊዜ ወደ ጊዜ መጎልበት እጅግ አስደናቂ ብለውታል። በቅርብ ሳምንታት ውስጥ በጀግኖቹ ፋኖ እንደተለመደው ዲኤንኤ አፍሪካን መዘገቡ ታውቋል። በቅርብ ሳምንታት ውስጥ በተካሄዱት ውጊያዎች ይህንን ያክል ወታደራዊ ጥሬ መርገፉን ጎረቤት እየታዘበ ነው ሲሉ ነው የገለጹት። በመከላከያ በኩል ቀይ ባህርን ይቅርና ባህርዳርን በጉ አይደርስም። የሰራዊቱ ግዳጅ አፈጻጸም ብቃቱ ተነሳሽነቱ፣ ዜሮ ነው ሲሉ ነው የገለጠው። በዚህ በውጭ የሚገኙት ሚዲያዎች ዘገባ እንደሚያስረዳው የፋኖ አንድ ቢሆን ኖሮ ጨዋታው ቶሎ ይጠናቀቅ ነበር። ሻለቃ ሙላቴ ባለፈው እንደገለጹና ሌሎችም እንደሚያስረዱት ከሆነ እልባቱ ቶሎ የሚሰጠው የፋኖች አብሮ የመደራጀትና በውጭም በሀገርም ያሉት አንድ መሆናቸው ሰዎቻቸው እጅግ ጠቀሜታ እንዳለውም ተጠቁሟል። ይህንን በማስመልከት አሁንም ፋኖቹ በአንድነትና በጋራ ለመስራት እያደረጉ ያለው ጥረትም አበረታች እየሆነ እንዳለም ነው የተገለጸውም። ጅማ። በጅማ ዞን ጋቴራ በምትባል ከተማ ውስጥ የሚኖሩ የመካነ ኢየሱስ አማኞች የፕሮቴስታንት እምነት ተከታዮች ናቸው። በተለይም እስልምና እምነት ተከታዮች እርምጃ ተወስዶባቸዋል የሚሉ መረጃዎች እየወጡ የሚገኙት በተለይም ጥቃቱ በተፈጸመበት በጅማ ዞን ጋተራ ከተማ የመካነ ኢየሱስ ቤተክርስቲያን የአምልኮ ስፍራን እና የምእመናን ቤቶች እንዲሁም በምእመናኖቹ ላይ ይህን ጥቃቱን የፈጸሙ ጥቃት አድራሾች የተደራጁ ሰዎች መሆናቸውን ቤተክርስቲያኒቷ ይፋዊ አድርጋለች። እነዚህ እስልምናን እምነት የማይከተሉ ወይም የማይመለከታቸው አካላቶች በዚህ ተሳትፎ ውስጥ መኖራቸው እጅግ አሳዛኝ ነው እያሉ ነው የሚገለጹት። ብዙዎቹ በሚደርስባቸው በግድያ እንደዚሁም ከቤት ንብረታቸው መፈናቀል ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የነበረ ቢሆንም አሁን ግን በሌሎችም የእምነት ተቋማቶች ላይ ችግሩ እየከፋ መምጣቱም ነው እየተገለጸ የሚገኘው። ብዙዎቹ አሁንም በመኖር ህልናችን አደጋ ውስጥ ነው እያሉ በመግለጽ ላይ ነው የሚገኙት። ጉዳዩም በተመለከተ በተደጋጋሚ ጊዜያቶች በመንግስት በኩል መፍትሄ እንዲመጣ ጥረት ቢደረግም ሆኖም ማንም ይህንን ችግር ለመቅረፍ እያደረገ ያለው ጥረት አልተስተዋለም ተብሏል። ችግሮቻችንን ለመፍታት ይቻል ዘንድ አሁንም የሃይማኖት ተቋማቶች አብረው መስራት እንዳለባቸውም ተገልጿል። ችግሮቹ ከጊዜ ወደ ጊዜ መበርከታቸውና መጨመራቸው ዋናው ምክንያት በሀገሪቱ የሚስተዋለው የሰላምና መረጋጋት እጦት እንደሆነም ነው ይህ የተነገረው። በተለይም ቤተክርስቲያኒቷ የኦሮሚያ ክልል መንግስት የጅማ ዞን አስተዳደርና የጋቴሪያ ከተማ አስተዳደር ድርጊቱ ምርመራ አድርገው መልስ እንዲሰጡበትም ጥያቄ ቀርቦላቸዋል። ምእመናንን አጥብቀው እንዲጸልዩም አሳስባለች። እንኳንም እግዚአብሔር አተረፋቸው የሚልም መልዕክት ተላልፎላቸዋል። አደጋው እየከፋ መምጣቱ አሁን ለችግሮቹ መባባስ ምክንያት ነውና በተቻለ መጠን ይህንን የሃይማኖታዊ ጉዳዮች ትኩረት ሊያደርጉ እንደሚገባም ተገልጸዋል። ይህ በእንዲህ እንዳለ በሌላም በኩል በተለይም በመኪና አደጋዎች ህይወታቸው ካለፉት መካከል 11 ምዕመናን ስርዓተ ቅብር እየተፈጸመ መሆኑ ተገለጸ። ከአርባ ምንጭ ዘጊት አቡነ ገብረ መንፈስ ቅዱስ በዓል ንግስ ሲመለሱ ነው። ወላይታ ዞን ዳሞት ወዴ መውረዳ በዴንሳ ከተማ አቅራቢያ በደረሰው የመኪና አደጋ 14 ምዕመናን ወዲያውኑ ህይወታቸው ማለፉ ታውቋል። በከባድ ጉዳት ደርሶባቸው በኦቴና ሆስፒታል በህክምና ላይ የነበሩት ከአንድ ሰዎች መካከል አራቱ ህይወታቸው ማለፉ ነው የታወቀው። በአጠቃላይ ማቾቹ ቁጥር ይህ መረጃ እስከተጠናገበት ስምትን በላይ መሆናቸው ታውቋል። በደብረ አሰቦ አቡነ ተክለ ሃይማኖት ቤተክርስቲያን ስድስት ሰዎች፣ በልደታ ቤተክርስቲያን ሶስት ሰዎች፣ በቅዱስ ዮሐንስ ቤተክርስቲያን በወቅቱ መኪናውን ሲያሽከረክር የነበረው ሹፌርና ታዳጊ ልጁ በአጠቃላይ 11 ምዕመናን ስርዓተ ቀብር እየተፈጸመ መሆኑም ታውቋል። ኦሮሚያ በኦሮሚያ ክልል አዲስ አበባ ጎጃም መንገድ ከፍቼ ጎሐጽዮን መካከል ባለው መንገድ ከፍሮ አልጌሮ ላይ ነው። በተለይም በምስሉ ላይ እንደምታዩት ይህ መኪና በታጣቂ ኃይሎች መታፈኑ ተገለጸ። በዚህ መስመር በተደጋጋሚ ሹፌሮች፣ ተሳፋሪዎች የሚገድሉ የሚታገቱበት ሄድ ቢኖርም ችግሩ የሚፈጠርበት ቦታ ተለይቶ መጠበቅ፣ አጋጆችን አድኖ መያዝ አለመቻሉ ችግሩን እጅግ እየባባሰው መሄዱ ነው የተገለጸው። እጅግ አሳዛኝ ነው። ዛሬም ጭምር በመንግስት በኩል እየተደረጉ ያሉ ጥንቃቄ የጎደላቸው ስራዎች ህዝቡን ለከፍተኛ ጉዳት የዳረገው መሆኑ ተገልጿል። በተደጋጋሚ ጊዜያቶች ጥያቄ ቢቀርብም የመጣው ምላሽ ግን በጣም አነሳ መሆኑ የታወቀው በዩኒቨርሲቲ አብሮኝ የተማረ ልጅ በሶስት ሺ ዶላር ሸጠኝ ያለ ወጣቱ ኢትዮጵያዊ ከማይነማር ወደ ሀገሩ የመጣው ኢትዮጵያዊ፣ በጣም ያሳዝናል። በቴሌግራም አልፎም አልፎ የምናወራው ወዳጄ ጓደኛ የምለው የታይላንድ ዋና ከተማ በሆነችው ባንኮክ እንደሚኖር በአንድ ድርጅት ውስጥ ተቀጥሮ እንደሚሰራ ከገለጸልኝ በኋላ በወር በትንሹ 120ሺ ብር ገቢ እያገኘ እንደሆነ ነው የነገረኝ። እኔም ጓጉቼ እድል ካለ ፈልግልኝ አልኩት። እድሉ እንዳለ ከነገረኝ በኋላ ማሽኖችን ሽጬ ወደ ባንኮክ አቀን ነው ይህንን ያለው የዩኒቨርሲቲው ከተመረቀ በኋላ በንግድ ስራ ተሰማርቶ ይሰራ የነበረ ወጣት ነው። ስለሆነም ጉዳዮቹ ሳይጣሩና ሳይመረምሩ ብዙዎቻችሁ እንደነዚህ አይነት ችግር ውስጥ እንዳትገቡም ሲል መልክቱን አስተላልፏል። ዩኬ በዩናይትድ ኪንግደም ጥያቄያቸው ውድቅ የተደረገ አርባ ሁለት ሺህ ጥገኛ ጥያቄዎች ይግባኝ እየጠበቁ መሆነ ተገለጸ። በሁለት ዓመታት ውስጥ በአምስት እጥፍ ማደጉን እያሳወቀ ስደተኞች ካውንስል መንግስት የጥገኝነት ጥያቄ ቀውስ ከአንደኛው ተቋም ወደ ሌላው እያዛወረ ነው ሲል ነው የተቸው። አርባ ሺህ የሚሆኑ ስደተኞች በጥገኝነት መጠየቂያ ሆቴሎቻቸው ውስጥ እንደሚኖሩም ነው አክሎ የገለጸው። በተለይም መንግስት የጥገኝነት ሆቴል በየጊዜው ደን ለማስቆምና በአግባቡ የሆኑ እነዚህን ወጪዎች ለመቀነስ ቁርጠኛ መሆኑንም ቃል አቀባው ተናግሯል። ኢትዮጵያኖች በተለያዩ የዓለም ግዛቶች በስደት በመከራ እየተጓዙ ሲሆን በተለይም በአረብ ሀገራ ጭምር ሳይቀር መከራና ስቃይ እየበዛባቸው እንዳለ ነው የተገለጸው። ታዲያ በተለይም መንግስት ናሽናሊስት አንድ ቦርድ የተሰኘው ህግ መውጣቱን ተከትሎ ነው በአስሩ አፍጋኒስታውያን ጥገኝነት ተጠያቂዎች መካከል አራቱ ብቻ ናቸው ተቀባይነት ያገኙ ሲል የገለጸው ከዚህ ቀደምም ጥገኝነት የጠየቁ አፍጋኒስታውያን በሙሉ ተቀባይነት ያገኙ እንደነበረ ታውቋል። አሁን ግን ይህንን አላደርግም ሲል ነው የዩኬ የገለጸው። የፍትህ ሚኒስትርም አሃዛዊ መረጃው እንደሚያሳየው በአውሮፓ በ2024 ላይ 41987 ጥገኝና ጠያቂዎች በፍርድ ቤት መዝገብ ውስጥ ተካተው እንዳሉ ይህም ቁጥር በአውሮፓውያኑ 2327177 እንደነበረ ነው የገለጸው። የተለይም ስደተኞች ቁጥር በተለያዩ አለማቶች ጨመረ መሄቱ አሁን ዓለምን አሳሳቢ አድርጎታል። ሶማሌላንድ ከታይዋን ጋር ያደረገችውን ግንኙነት እንድታቆም ቻይና በጥብቅ አስጠነቀቀች። በሶማሌ ላንድ ቻይና አምባሳደር የሆኑት ዋንግ ድሮን ቲቪ ከተሰተኛው ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ነው። በአለም ላይ ያለው አንድ ቻይና ነው፣ ታይዋን የቻይና አንድ አካልነት፣ በርካታ ሀገራት የቻይናን አንድነት ይደግፋሉ ብለዋል። ጨምረው ነው መሰረታዊ እውነታው ይህ ነው። አምባሳደሩ ሲቀጥሉ ሶማሌ ከቅርብ ጊዜ ወዲህ ታይዋን ጋር ግንኙነት ለመፍጠር ስትሞክር እየታየ መሆኑን ጠቅሰው ይህ እርምጃ ለሀገራቸው ለሉዓላዊነት ስጋት መሆኑንም አክለው ተናግረዋል። እርምጃ ምን እንወስዳለን ሲሉ ነው የገለጹትም። ይህ በእንዲህ እንዳለም በሶማሌም እንደዚሁ ፍልስጤማውያንን ለማሳፈር ከአሜሪካን እስራኤል እየተነጋገረች ነው የሚለውን የወጣውን ዘገባ ማስተባበሏ ተገልጿል። ፍልስጤማውያን በመሬት ላይ በሰላም እንዲኖሩ የሚደረግ ማናቸውን ማሳብ ሶማሌ ውድቅ ታደርገዋለች ሲሉ ነው የገለ ሶማሌንና አቋሟን የገለጸችው የአሜሪካና የእስራኤል ባለስልጣናቶች ጋዛን ፍልስጤም ለአፍሪካ ውስጥ ለማስፈር ከሶማሌ ሶማሌላንድ፣ እና ሱዳን ባለስልጣን ጋር እየተነጋገሩ መሆኑን አለም አቀፍ ዜና አውታሮች ከዘገቡ በኋላ ነው። በመጨረሻም አሜሪካ ትራምፕ የአሜሪካን ድምፅ ቪኦኤ ለመዝጋት እንቅስቃሴ መጀመራቸው ተገለጸ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ናቸው። በፌዴራል የገንዘብ ድጋፍ የሚደረጉትን የዜና ድርጅቶች ጸረ ትራምፕና አክራሪ በማለትም ከሰዋቸዋል። ፕሬዝዳንቱ የዋይት ሃውስ መግለጫ እንዳሳወቀው ከሆነ ግብር ከፋዎቹ በአክራሪ ፕሮፓጋንዳ ጋር መጣበቃቸውን እናውቃለን ሲሉ ገልጸዋል። ፖለቲከኞቹ እና የቀኝ ክንፍ ሚዲያዎች የአሜሪካን ድምፅ አብዝተው ይሻሉ። ቪኦኤ በዋናነት የራዲዮ አገልግሎት የሚያሰራጭ ሲሆን በሁለተኛው የዓለም ጦርነት ወቅት የተቋቋመ የናዚ ፕሮፓጋንዳን ለመከላከል እንደነበረ አይዘነጋም። ታዲያ በአሁኑ ጊዜ በዓለም አቀፍ ደረጃ በየሳምንቱ በመቶ ሚሊዮኖች የሚቆጠሩ ሰዎች ጋር ተደራሽነት እንደሚኖረው ይታወቃል። የቪኦኤ ዳይሬክተር ማይክን ጨምሮ አንድ ሺ ሶስት መቶ የሚሆኑ ሰራተኞች በሙሉ ከደሞዝ ጋር ፈቃድ እንዲወጡ መደረጉም ነው የተገለጠው። ታዲያ በተለይም ይህ ውሳኔ ቪኦኤ ወሳኙን ተልኮ መወጣት እንዳልቻለ እያደርጋል። በተለይም ዛሬ ወሳኝ የሆነውን የአሜሪካን ጥላቶች እንደ ኢራን ቻይናና ሩሲያ በቢሊየን የሚቆጠሩ ዶላር ፈሰስ እያደረጉ የአሜሪካን ስም ለማጣጣል የውሸት ትርክቶች እየፈጠሩ ነው ሲልም ገልጠዋል። የዩናይት ስቴትስ ጋዜጠኞች ግንባር ቀደም ተወካይ ቡድን የሆነው ናሽናል ፕሬስ ክለብም ትዕዛዙ አሜሪካን ለነጻና ገለልተኛ ፕሬስ ያላትን ረጅም ጊዜ ቁርጠኝነት የሚጎዳ ነው ሲልም ገልጧል። በተለይም ሙሉ የዜና ክፍሉ እንደገለጸው ከሆነ ይህ ችግር እየተባባሰ መምጣቱ አደጋ ላስከትል ይችላል። ስለሆነም ይህንን በተመለከተ አሁንም ጠንክረን እንሰራለን ሲል ገልጠዋል። ክብራንት መልካቾቻችን እና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱሾ ዜናዎች እነዚህን ይመስሉ ነበረ። በቀጥታ ዝግጅታችን እስከምንገናኝ ሰላም ጤና ስልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውድ መንግስት የነበርኩኝ መልካም ጊዜ